ይሄ ያልጠበቅ ነው። እሱ ሞር ምልክቱን እናየው ነበር ግን ያን ያህል ወጥቶ የአማራ ብሔረተኛነት የሚባል ነገር ያውም ሞር ትንሽ ከመስመር የወጣ ወደ ጽንፈኝነት የሚሄድ የአማራ ብሔረተኛነት አንዱ የችግሩ አካል ይሆናል የሚል ሲዱ እንዳለ ብናውቅም አልነበረንም። ስንገባ ማለት ከገባን በኋላ ነው። እንግዲህ መጀመሪያ ላይ ወሰን ሰዎችን እና ፕሮፌሰር መስፍን ዶክተር በፍቃዱ አንድ ጠበቃ ነበረ፣ አበበ ወርቅ የሚባል የታወቀ የፍርድ ቤት ዳኛም የነበረ እሱ ምናምን ሆነን እየጠራን ማነጋገር ጀመርን። ለምን አብራችሁ አትሰሩ ምናምን ወደ ሁለት ዓመት ፈጅ በፍጹም በፍጹም ልዩነቱ ምን እንደሆነ አታውቅም፣ ግን በምንም አይነት አብረው መስራት አይችሉም ብንል ስንል ስንል እስከ 97 ተቃረበ። በቃ 97 በኢዴፓና በመያድ መካከል ያለው በጣም ከፍተኛ ልዩነት ነበር። እሱ እንደምንም እያስማማን ምናምን ሲባል ብቻ መጨረሻ ላይ እንዴ እናንተ እኛን ተባብራችሁ ስሩ ትላላችሁ፣ እናንተ እራሳችሁ ለምን አትገቡም? እናንተ ያልወሰዳችሁትን ሪስክ ለምንድን ነው እኛኑ ስሩ ምትሉን? የሚል አስቸጋሪ ጥያቄ መጣ። እኛ ደግሞ ምንም ኢንትረስት አልነበረንም ለመግባት ይሄ ነገር እንዴት ነው አለን እና ከራሳችን ጋር መነጋገር ጀምር ነው የሚያነሱት ጥያቄ ትክክል ነው። ቢኮዝ ምንድነን እኛ እነሱን ግቡ ሪስክ እንዳለው ፖለቲካዊ ይታወቃል። ሰዎች ጣን አንዱ ማድረግ ያለብን ኢዝ በሚቀጥለው ምርጫ የፖለቲካ ተቃዋሚ ፓርቲዎች ካሉ እነሱን እርስ በርስ እንትን አያረጉም ነበር። ያው የተናቦ አብሮ መስራት ምናምን ነገር የለም ነበር ነው እነሱን አሰባስበን ቻሌንጅ እንዲያደርጉ እና ትንሽ የመንግስትን እንትን ትንሽም ቢሆን መቀነስ ካልተቻለ አገሪቱ ወደ አደገኛ የሆነ ስፓይራል ውስጥ ትገባለች የሚል እንትን ውስጥ ገባና፣ ከዛ ወጥተን ብዙ ሳንቆይ እነኝን ፓርቲዎች እያሰባሰቡ ማነጋገር ጀመርን። የተወሰን ሰዎችና ፕሮፌሰር መስፍን ዶክተር ፍቃዱ አንድ ጠበቃ ነበረ አበበ ወርቅ የሚባል የታወቀ የፍርድ ቤት ዳኛም የነበረ እሱ ምናምን ሆነን እየጠራን ማነጋገር ጀመርን። ለምን አብራችሁ አትሰሩ ምናምን ወደ ሁለት ዓመት ፈጅ በፍጹም በፍጹም ልዩነቱ ምን እንደሆነ አታውቅ። ግን በምንም አይነት አብረው መስራት አይችሉ ብንል ስንል ስንል እስከ ዘጠና ሰባት ተቃረበ። በቃ ዘጠና ሰባት መጣ። እንዲ አሁንም ሳትደራጁ ሳትሰባሰቡ እንደ በደንብ እንትን ሳትሉ ይሄ ምርጫ ሊመጣና ቢኮዝ መጀመሪያ እንግዲህ መራራም ግሩፕ ነበረ። ብዙ በዛ ጊዜ ነበሩ ፓርቲዎች ነበሩ። መጨረሻ ላይ አይ ቲንክ ይሄ የብሄር በብሄር የተደራጁትንና በአገራዊ ደረጃ የተደራጁትን በቃ ማያያዝ ጅስት ቢከም ፖሲብል እና ምክንያቱ እንደዛ ከሆነ ይሄ አገራዊ የሆነ ፖለቲካ ያለውን ያለውትን ሀይሎችና አሰባሰብ ተብሎ እነሱን ስናደርግ ቢኬም ትንሽ እንትን እያደረጉ ሄዱ። ስቲል በኢዴፓ እና በመያድ መካከል ያለው በጣም ከፍተኛ ልዩነት ነበር። እሱ እንደምንም እያስማማን ምናምን ሲባል ብቻ መጨረሻ ላይ እንዴ፣ እናንተ እኛን ተባብራችሁ ስሩ ትላላችሁ፣ እናንተ ራሳችሁ ለምን አትገቡ? እናንተ ያልወሰዳችሁትን ሪስክ ለምንድን ነው እኛን ሰሩ የምትሉን የሚል አስቸጋሪ ጥያቄ መጣ። እኛ ደግሞ ምንም ኢንትረስት አልነበረንም ለመግባት ይሄ ነገር እንዴት ነው አለንና ሪል ከራሳችን ጋር መነጋገር ጀመርን የሚያነሱት ጥያቄ ትክክል ነው ቢኮዝ ምንድን ነን እኛ እነሱን ግቡ ሪስክ እንዳለው ፖለቲካዊ ይታወቃል ሰዎች ይታሰራሉ እነሱን ግቡ እያልን እኛ አንገባም የምንለው ምንድን ነው እኛ የተለየንን ነው እና ሂፖክሪሲ አይሆንም ወይ መጨረሻ ላይ እስኪ እንነጋገር ብለን እርስ በርሳችን እኛ ለብቻችን ተነጋግርና የተወሰን ነው በፊት ብዙ ነበር። እዚህ እንትን ላይ የተወሰን ነው። አይ አለበለዚያ ኦፖርቹኒዝም ነው፣ አለበለዚያ ሂፖክሪሲ ነው። እዛ ውስጥ እንትን ማድረግ የለብን መግባት አለብን፣ እንወዳደር። አይደለም ግን ኦንሊ ኢፍ በጋራ ከመጡ የህብረ ብሔራዊ የሚባሉ ድርጅቶችና ብለን እሱን ደግሞ ለማድረግ የፓርቲዎች ስብስብ ስለሆነ የምትፈጥረው በሉ እናንተም በፓርቲ ተደራጅታችሁ እኛ አንዱም ጋር መግባት አልፈለግም። ያኔ ነው ይሄ ቀስተዳመና የሚለውን ድርጅት ዶክተር ቆንጂት በነበረች ከኛ ጋር እሱ እኛ አምስታችን ያለንበት ቀስተዳመናን እንትን ብለን ድርጅት አድርገን እንደገና እንደ አራተኛ ፓርቲ ነው ቅንጅትን የፈጠር ነው ዛት ሳው ፖለቲካ ውስጥ የገባሁት ልልቶዝመት አንዱ ነገር ወደ ሌላው እየመራ ነው ከዛ ያ ነገር ምርጫው ሲመጣ ኤክስፕሎድ አደረገ። በጣም ብዙ ነገሮች ተፈጠሩ። ከተፈጠሩ ነገሮች አንዱ እስራትና የሞት ፍርድ ኖ፣ የሞት ፍርድ በኋላ ነው ከወጣም በኋላ ነው እስራት ሆነ። ከዛ ቀጥሎ ወደ ሀያ አንድ ወር ምናምን ታሰረን። ግን ባይዜን በቃ ዛ እስር ቤት ሆኜ በመጀመሪያ የፈራሁት ነገር ሁሉ ኢቭን ሞር ኳሊቲ ስንወርድ ሞር ኤክስፕሎድ ያደረገ ሁኔታ ሆነ። ፍርድ ቤቱን ስታየው በፍጹም በቃ የቀልድ ቦታ ዝም ብሎ ሪሊ የሚያሳፍር አይነት እንትን ነበር። በቃ የክሱ የክሱ የሚቀርብበት ምስክር ተብሎ ተመልምለው የሚመጡ ምንም የማያውቁ ሰዎች ዝም ብሎ የውሸት ሲመሰክሩ እና ዩ ፊል በጣም የቆሸሽክ ይመስልሀል። እንዴት ነው እንደ ህብረተሰብ እንደዚህ የሚኖረው እንደዚህ ዩ ኖ ስቴት ፓወርን የሚያክል ነገር የያዘ አካል እንደዚህ ኮንቲንዩስሊ በውሸት ሰው እንትን እያደረገ ምንም ያውም ደግሞ ለጥሩ ነገር ቢሆን ጥሩ ነበርበት። ፖቴንሻል የሀገር ሊያፈርስ የሚችል በዘር የተደራጀ የፖለቲካ ስርዓት እቺን ሀገር ያጠፋታል የሚለው ነገር ዌት ኤቨር ዊ ዱ ይህንን ስርዓት መቀየር አለብን ወደሚል እንትን የገባሁት እስር ቤት ውስጥ ሰከንድ፣ እስር ቤት ውስጥ ነው። እዚህ ሀገር ሆኖ ይህን ነገር ማስተካከል አይቻልም። በጉልበትም ቢሆን ሞክር ከሆነ ወጥቶ መሞከር ይሻላል በሚል ከእስር ቤት በወጣው ሁለተኛው ነው፣ በሶስተኛው ሳምንት ሀገር ውጭ ሄድኩ። ከዛ በኋላ ነው ግንቦት ሰባትን አቋቁመን እንደገና ወደ በሌለበት ነው የሞት ፍርዱ ሶሪ ያ ግንቦት ሰባት ኩዴታ አረገ ተብሎ እዛ በሌለንበት ነው ፍርድ ቤት በሌለንበት ፍርድ ቤት ቀርበን ሞት ፍርድ። ከዛ ጫካ ገባ። ከዛ ኤርትራ አው በኤርትራ በኩል እንደገና ሁለተኛ ጊዜ ቀሰቀሰበት እዝታ ኖ እውነት ለመናገር ይሄ በአንድ በኩል አገሩን ያጠፉታል የሚል በጣም እንትን ነበረን። ኤክስትሪም አገሪቱን እንደ ሀገር ልጠፋ ትችላለች የሚል እንትን ነበረን። ይሄ ነገር ከቀጠለ በርስ በርስ እንትን ውስጥ ትገባና አናርኪ፣ ኮምፕሊት አናርኪ ይፈጠራል። ንዳት አገር ኢዝ ኖት ግን ዊ ሀቭ ቱ ስቶፕ። በጉልበት ማድረጉን በዋናነት ሲግናሊንግ ነው እዛም ድረስ ሄደን ቢሆን እንሞክራለን እንጂ ዝም ብለን እንትን አንላችሁ። አሁን ወረዳ ስለቅቀን ከዛ በኋላ ምናምን የሚል አይነት እንትን አልነበርም። ስትንት ሞር ያ ፖሲቢሊቲ እንዳለ ግን ያ የሚሰጠን ኦርጋናይዜሽናል ካፓሲቲ የሚዲያ ትን በፖለቲካ ትን ማድረግ ውስጥ ያሉትን ሀይሎች ማበረታታት ምናምን ወዝ ፕራይመርሊ ስራው የተወሰኑ ኦፕሬሽኖች ለማድረግ ምናም ቢሞክር ኔቨር እንትን ገብተን ወረዳ ይዘን ከዛ ከወረዳ ወደ ዞን እንደዛ የሚባል የዛን አይነት ረጅም ጊዜ ኢትዮጵያ የላትም። ተስፋ ይሰማ ነበር፣ ያነስታረቅ ይታይ ነበር የሚለወጥ ነገር። ያ ፖለቲካው ለቲፒኤልኤፍ በጣም አስቸጋሪ እየሆነ እየሄደ እንደሆነ እናውቅ ነበር። ዊዝን ኢህአዴግ ኮዋሊሽን ውስጥ በተለይ ከመለስ ሞት በኋላ ያለው ሁኔታ በጣም እየተቀየረ ዝም ብሎ የዝርፊያ የዘራፊዎች ቡድን ስብስብ እየሆነ እየሄደ እንደሆነ እናውቅ ነበርና ሊቀጥል አይችልም። ሶ ኢንተርናል የሆነ እንትን ይፈጠራል የሚል የተወሰነ ግምት ነበረ። ሰዎች ግን ያን ጊዜ ብዙ ነገር ይራርሳል የሚልም ስጋት ስጋት ነበረ። ግን ግን ከሄ የመፈራረስ እንትኑ እኮ አሁን ከሶስት ከአራት ከተለያየ አቅጣጫ የተለያየ የጦር ኃይል መጥቶ እንትን የሚያደርግ ቢሆን ዜን ዩካን ሌጂትመትሊ የአናርኪ እንትን ይፈጥራል። በጉልበት ደረጃ የቲፒኤልኤፍ ጦር ደካማ የሚባል አልነበርም፣ ውስጡ ኮሆረንት አልነበረም፣ ምናምን ግን ደካማ የሚባል አልነበርም። ግን ከዛ ይልቅ ሞር ይሄ ፖለቲካል እንትኑ ኤክስፕሎድ ያደርጋል ነገር ውስጥና ሰምቲንግ ኤልስ ሊመጣ ይችላል የሚል እንትን ነበረና የወጣቶቹ እንቅስቃሴ ሲጀምር በአብዛኛው እሱን እንትን ለማድረግ ግን በዋናነት ስንሰራ የነበረው ያኔ በተለይ በኦሮሚያእና በአማራ ክልል የነበሩ የወጣቶችን ንቅናቄ አጌንስት ኢች አዘር እንዳይሆኑ አንድ ላይ ሆነው እንዲታገሉና ሞር አገራዊ የሆነ የእኛ ፕራይመሪ እምነታችን የነበረውና መሆንም አለበት የምንል የነበረው ከዚህ ከብሔር ፖለቲካ አውጥተን ወደ አገራዊ ፖለቲካ እንደገና መመለስ አለበት ነው ፖለቲካው። ይሄ የብሔር ፖለቲካ በፍጹም ሩቅ ቦታ ሊወስደን አይችልም የሚል ነበር። አይ ቲንክ በተወሰነ ደረጃ ያ የጠረጠር ነው እና የገመት ነው። ይሄ በውስጥ የሚደረገው እንቅስቃሴ እያየለ መጣ። አሳው ከዛ ዓመታት ብዙ በማይባል ጊዜ ነገሮች እንደገና ተለዋወጡ እና እንደገና ደግሞ መጣ ወደ ነ በቃ ያኔ ይሄ ለውጡ ሲመጣ አብይ እንቅስቃሴን እንከታተል ነበረ። በሀገር ውስጥ የሚካሄደውን ነገር እንትን እናል ነበር። ዘመነት መንግስት ተቀይሮ አብይ ጠቅላይ ሚኒስትር ሆኖ እዛ የፓርላማ ላይ ያን ንግግር ሲያደርግ ያኔ አሴስመንት ያስፈልጋል። ሶዋት ይዝ ገና ሀብን ምንድን ነው? ከዛ በፊት ይሄ በአዴፓ ኦዴፓ ምናምን በሚሉ ፓርቲዎች እንትን ተብሎ በነበረበት ጊዜ እንከታተል ነበረ። ኦህዴድ ውስጥ ያለው እንትን ምንድን ነው? አማራ ውስጥ ያለው እንትን ምንድን ነው? አብይ ግሩፕስ ምንድን ነው? እንትን የሚያደርገው ምናምን የሚል ክሎዝሊ ፎሎ እናደርግ ነበር። እና ሶሄ በቃ ስለ ኢትዮጵያ በሰፊው ማውራት፣ ኢትዮጵያን ከፍ ማድረግ ምናምን ነው የሚለው አብይ በዛን ጊዜ ንግግሮቹ ላይ እንደዛ ሲያደርግ ፓርላማ ላይ። እኛ ምንም ኢንትረስት የለንም ወንድም ከወንድሙ ጋር መዋጋት የለበትም ምናምን የጋራ ሀገር አለን ምናምን ብቻ ይሄ እኛ እኛ ቢመጣ ጥሩ ነው ብለን የምናስበው የሀገራዊ የሆነ እንትን ስሜት ያለው ነገር እየመጣ ነበር እና ሶ ምንድን ነው ሚናችን አሁን ምንድን ነው የምናደርገው? የሚል ውይይት ማድረግ አለብን ብለን ጥናት ነው መጀመሪያ። እስኪ እናጥና ወይ ሬዚስቲንግ ወይ ወዴት ነው የሚሄደው? አሁን መጫዋ ኢትዮጵያ የምትሄድባቸው ፖቴንሻል አቅጣጫዎችና ሲናሪዎቹ ምንድናቸው የሚል ሲናሪዮ አናልስ ይሰራል እና ኢሴንሽሊ ሴድ ይሄ በአብዮት ሳይሆን በሰላማዊ መንገድ ኢቮሉሽነሪ በሆነ መንገድ ነው መቀየር ያለበት የሚል እንትን ይዘው ነው የመጡት። አብይ ያን ለውጥ ሲጀምሩ በሰላማዊ መንገድ ስትቀይ አብዮት እንግዲህ የሚያደርግልህ ነገር ምንድን ነው? ጠርገህ ነው የድሮ በሙሉ ጠርገህ አውጥተህ አዲስ ሀይል ነው የምታመጠው አይደለም? ዘገምተኛ የሆነ ለውጥ ላደርግ ስትል ግን የበፊቱ ኃይሎች እንዳሉ እንዴት ነው የሚሆነው? ይሄ አየህ ደግሞ ኢትዮጵያ ሌላ አታውቅም። ዘገምተኛ ለውጥ ብሎ ነገር አናውቅም። ጃንሆይ የወረዱት በአብዮት ነው። ደርግ የወረደው በኢህአዴግ አብዮት ነው። ሶ የለም ይሄ ሪፎርም ወር በፒስፉል የሆነ ለውጥ የሚባል ነገርና ምንድን ነው የሚያመጣው? ሲናሪዮ ብለን ቁጭ ብለን አናሊሲስ ይሰራን። እና ሶስት አደጋ አለ ሚን ዛት አናሊሲስ ስቲል አለ። ይሄ ለውጥ ሶስት አደጋ ይመጣበታል። አንደኛው ቲፒኤልኤፍ ራሱ እና ቲፒኤልኤፍ በፈጠረው የዘር ፖለቲካ የተጠቀሙ የብሔር ፖለቲከኞችም፣ ባለሀብቶችም ያሉበት ስብስባል ሪሶርስ ያለው መሳሪያ ያለው ያቅምናል ቲፒልፍ ያን ሪትሪት እያደረገው ወደ ትግራይ እንትን ሊያደርግ እየጀመረ ነበር። እሶ እነኝህ ሰዎች ዝም ብለው ይቀመጣሉ ወይ አክሴፕት አድርገው በቃ በዛ በእንትን ተሸንፈናል ብለው ይቀመጣሉ ወይንስ ወልዘይ ትራይ ቱ ሪሶርስ አላቸው ኃይል አላቸው። ሶ አንዱ ትልቁ ዴንጀር እነኝህ ናቸው። ዜይ ዊል ኢንስቲጌት ኮንፍሊክት አለ። ሁለተኛ ከብሔር ፖለቲካ አመለካከት ያልወጡ እና የኢትዮጵያን ፖለቲካ የሚያዩት በብሔር ብቻ፣ በብሔር መነጽር ብቻ የሆኑ ሰዎች ደግሞ ከነኚህ ውስጥ ሞር ኤክስትሪም የሆኑት የተረኛነት ስሜት ውስጥ ይገባሉ። አድሮ አማራ ገዝቶ ነበረ፣ ቀጠልና ትግሬ መጣ፣ ሜቢ አሁን የኦሮሞ ተራ ነው እና በእኛ ተራ እኛ መግዛት አለብን የሚል ጠንካራ የሆነ የኦሮሞ ብሔረተኛነት የተረኛነት ስሜት ያለው የኦሮሞ ብሔረተኛነት አይፈጠር ይችላል ይሄም አደገኛ ፎርስ ነው። እንትኑ ያስቀጥለዋል። ይሄ የብሄር ፖለቲካ የነበረውን የሚያስቀጥል ነው። ሶስተኛው ደግሞ አደጋ ብለን ያልነው ይሄ ለውጥ እንዲመጣ ሲታገሉ የነበሩ ኃይሎች ብዙ፣ በዛን ጊዜ ደግሞ በጣም ከፍቶ በየእስር ቤቱ በየምናምኑ የነበሩ ናቸው። እነኚህ እኛንን የታገልን ነው ይህን ለውጥ ያመጣ ነው እኛንን እኛ ታገልን ያመጣ ነው፣ እና ሌላው ፕሪቴንደር ነው። ይሄ አሁን ከኢህአዴግ ውስጥ ወጥተው ለውጥ እናመጣለን ምናምን የሚሉ ሰዎች የድሮውን የኢህአዴግን ስርዓት የሚያስቀጥሉ እንጂ አዲስ ነገር የሚያመጡ አይደሉም፣ ብሎ የሚያስቡ የትግሉ አጋፋሪዎች፣ እኛን ብሎ የሚያስቡ ሰዎች ይኖራሉ። ከየእስር ቤቱ ምናምን የወጡ ከልባቸው መውጣት ያለበት ያለውን ለውጥ እነኚህ ሶስት ኃይሎች ወጥረው ይይዙታል። ይሄንን ስርዓት ማን ያሸንፋል የሚባለው በተወሰነ ደረጃ ህብረተሰቡን ማን የበለጠ ይዘዋል የሚለው ነው እና ብለን ሰው የእኛ ስራ ምን ይሆናል? ምንድን ነው ሰው የኛ እኔ የአርበኞች ግንቦት ሰባት ነበር። ምንድን ነው የኛ ኮንትሪቢሽን ካሁን በኋላ በመሳሪያ ትግል ብሎ ነገር ምንም ትርጉም የለውም። ሰው ሹድ ጊባ ፓምታት። ግን ከዛ ቀጥለን ግን በሰላማዊ መንገድ ዳይሬክሽኑ ይሄ እኛ ወደ ምንፈልገው ወደ አገራዊ ወደሆነ ፖለቲካ በተቻለ መጠን ወደ ዲሞክራሲያዊ ስርዓት የሚወስድ ፖለቲካ እንዲሆን ምን ልንረዳ ምን ብናረግ ነው ይሄንን አስተዋጽኦ ልናደርግ የምንችለው? ብለን ሶ ፈንዳሜንታል የደረስንበት እንትን ኦኬ፣ ይሄንን ሀሳብ ሀገራዊ የሆነ ፖለቲካ የያዘ ፓርቲ እናቋቁም። ገብተን በዋናነት በስልጣን ላይ የወጣው አዲሱ መንግስት አገራዊ እንትኑን ይዞ እስከ ገፋ እናንትን እስካለ ድረስ እንደግፈው ቢኮዝ እነኛ አዘር ፎርስስ አድርገን ንና እንደዛ ብለን ማሻገር ከቻል በዛ ላይ መርዳት ነው የሚል እንትን ይዘን ነው ሰው፣ ይሄንን ይዘን ብዙ በጉባኤ ተስማምተን መጣ ነው። አሁን ስድስት ነው፣ አናሊሲስ ምን ይመስላል አጣም ኮምፕሌክስ ነው። ሪማርክብሊ ያ የገመት ነው ነገር ነው በአብዛኛው ሪማርከብል በሆነ መንገድ ነው ሪሊ ያ አናሊሲስ ወዝ በጣም ክሎዝ ቱ ዘ ማርክ ኖት እንትን ዋናው ምልክቱን እናየው የነበረ ግን ይሄ አገራዊ ስሜቱ የበለጠ ዶሚኔት ያደርገዋል ብለን ያሰብ ነው ግን ምልክቱን ማየት የጀመር ነው። ከዚህ ከአማራ ብሔረተኛነት ጋር የተያያዘ ነገር ነበር። በአብዛኛው ብዙ የአማራ ወገኖች ከኢትዮጵያዊነት ጋር የተያያዘ እንትን ስለነበር ሞር ወደዚህ ወደ አገራዊ ፖለቲካ ውስጥ ይገባሉ፣ ሞር የእኛም ኮንስቲትዌንሲ የሚሆኑት ብዙ አብዛኛው እነሱ ናቸው ብለን ነበር ምናስበው። ግን ይሄ የብሔር እንትኑ ሞር በፊት አየህ ትብብር ነበር፣ አማራና ኦሮሞ ተባብሮ ምናምን የሚባል ነበር እሱ እንትን እያደረገ ሲሄድ ይሄ ኦሮሞማ ነው፣ የኦሮሞን የበላይነት ለማረጋገጥ ነው። ያ ደግሞ ያን ሬዚስት ማድረግ አለብን። ቲፒኤልኤፍም ያው እንደምታውቀው እንደገመት ነው ሁሉንም እንትን እያደረገች አንዱን ከአንዱ ጋር እያጋጩ ሶ ካንትሪ ኮምፕሊት ኬኦስ ይሄ ያልጠበቅ ነው። እሱ ነበር ሞር የመጣ ምልክቱን እናየው ነበር ግን ያን ያህል ወጥቶ የአማራ ብሔረተኛነት የሚባል ነገር ያውም ሞር ትንሽ ከመስመር የወጣ ወደ ጽንፈኝነት የሚሄድ የአማራ ብሔረተኛነት አንዱ የችግሩ አካል ይሆናል የሚል ሲዱ እንዳለ ብናውቅም አልነበረንም። ስንገባ ማለት ከገባን በኋላ ነው እንግዲህ መጀመሪያ ላይ ምናልባት ታስታውስ እንደሆነ እኛ ያኔ በግንቦት ሰባት በየ ክልሉ እየዞርን ስለ ኢትዮጵያዊነትና ኢትዮጵያነት ላይ የተመሰረተ ፖለቲካ ነው የሚጠቅመው እያልን ስናስተምር ባህር ዳር አካባቢ ለቅስቀሳ ስንሄድ አምቡሽ አደረጉ ሊያረጉን እንትን እንደሆነ ሰማን። ስብሰባችን ላይ ተኩስ ሁሉ ተተኮሰ ምናምን እና እዛ ያለውን ሁኔታ ስናይ ለእኔ በጣም በጣም የሚያሳስብና አስቸጋሪ የሆነ አመለካከት እየበቀለ ነበር። ይኸውም ኢትዮጵያዊነት ነው ያዳክመን እኛ አማሮችን እና ኢትዮጵያዊነትን ከአማራ ጭንቅላትና ከአማራ እንትን ውስጥ ማውጣት አለብን። አንዴ የአማራነትን በደንብ እንትን ካደረገ በኋላ ዚን በኩል እንትን ማድረግ የምንችለው እሱ ነው የሚል ኢትዮጵያዊነትን እንትን እንደ አማራን ያዳከመ አመለካከት የሚያደርግ በእኔ እምነት በጣም በጣም አደገኛ የሆነ የብሔረተኛነት ስሜት እየበቀለ እንደሆነ ያወቅ ነው ከዛ ከዛን ጊዜ ጀምሮ ነው ደን ሰ አሁን የደረስንባቸው ነገሮች ሰዎች አሉ